ምዕራፍ 20 ዳዊትም ከአርማቴም አገር ከነዋትዘራማ ሸሸ፥ ወደ ዮናታንም መጥቶ፦ ምን አደረግሁ? እኔንስ ለመግደል የሚፈልግ በአባትህ ፊት ጠማምነቴና ኃጢአቴ ምንድር ነው? ብሎ ተናገረው። ዮናታንም፦ ይህንስ ያርቀው፥ አትሞትም፤ እነሆ፥ አባቴ አስቀድሞ ለእኔ ሳይገልጥ ትልቅም ትንሽም ነገር ቢሆን አያደርግም፤ አባቴስ ይህን ነገር ለምን ይሰውረኛል? እንዲህ አይደለም አለው። ዳዊትም እኔ በፊትህ ሞገስ እንዳገኘሁ አባትህ በእውነት ያውቃል፤ እርሱም ዮናታን እንዳይከፋው አይወቅ ይላል። ነገር ግን ሕያው እግዚአብሔርን በሕያው ነፍስህም እምላለሁ በእኔና በሞት መካከል አንድ እርምጃ ያህል ቀርቷል ብሎ ማለ። ዮናታንም ዳዊትን ነፍስ የወደደችውን ሁሉ አደርግልሃለሁ አለው። ዳዊትም ዮናታንን አለው፦ እነሆ እነሆ ነገ መባቻ ነው። በንጉሥም አጠገብ ለምሳ አልቀመጥም፤ እስከ ሦስተኛው ቀን ማታ ድረስ በውጭ በሜዳ እንድሸሸግ አሰናብተኝ። አባትህም ቢፈልገኝ ለዘመዶቹ ሁሉ በዚያ በቤተልሔም የዓመት መሥዋዕት አላቸውና ዳዊት ወደ ከተማ ፈጥኖ ይሄድ ዘንድ አጽንቶ ለምኖኛል በለው እርሱም መልካም ነው ቢል ለእኔ ለባሪያ ደህንነት ይሆናል ቢቈጣ ግን ክፋት ከእርሱ ዘንድ በእኔ ላይ እንደ ተቈረጠች እወቅ እንግዲህ የእግዚአብሔርን ቃል ኪዳን ከባሪያ ጋር አድርገሃልና ለባሪያ ቸርነት አድርግ በደል ግን ቢገኝብኝ አንተ ግደለኝ፤ ለምን ወደ አባትህ ታደርሰኛለህ? ዮናታንም ይህ ካንተ ይራቅ፣ ከአባቴ ዘንድ ክፋት በላይህ እንደተቈረጠች ያወኩ እንደሆነ አልነግርህምን አለ። ዳዊትም ዮናታንን አባትህ ስለ እኔ ክፉ ነገር የነገረህ እንደሆነ ማን ይነግረኛል አለው። ዮናታንም ዳዊትን ና ወደ ሜዳ እንውጣ አለው። ሁለቱም ወደ ሜዳ ወጡ። ዮናታንም ዳዊትን አለው፦ የእስራኤል አምላክ እግዚአብሔር ምስክር ይሁን፣ ነገ ወይም ከነገ ወዲያ በዚህ ጊዜ አባቴን መርምሬ፣ እነሆ በዳዊት ላይ መልካም ቢያስብ ልኬ እገልጥልሃለሁ። አባቴም በአንተ ላይ ክፋት ማድረግ ቢወድ እኔም ባላስታውቅህ፣ በደና በደኅና ትሄድ ዘንድ ባላስተናበትህ እግዚአብሔር በዮናታን ይህን ያድርግ ይህንም ይጨምር፤ እግዚአብሔርም ከአባቴ ጋር እንደነበረ ከአንተ ጋር ይሁን። እኔም እንዳልሞት በሕይወቴ ዘመን የእግዚአብሔርን ቸርነት አድርግልኝ፤ ደግሞም እግዚአብሔር የዳዊትን ጠላቶች ሁሉ እያንዳንዱ ከምድር ባጠፋቸው ጊዜ ለዘላለም ቸርነትህን ከቤቴ ያታርቀው። ዮናታንም እግዚአብሔር ከዳዊት ጠላቶች እጅ ይፈልገው ብሎ ከዳዊት ቤት ጋር ቃል ኪዳን አደረገ። ዮናታንም ዳዊትን እንደ ነፍሱ ይወድ ነበርና እንደገና ማለለት። ዮናታንም አለው፦ ነገ መባቻ ነው፣ መቀመጫህም ባዶ ሆኖ ይገኛልና ትታሰባለህ። ሦስት ቀንም ያህል ቆይ፣ ከዚያም በኋላ ፈጥነህ ውረድ፣ ነገሩን በተደረገበት ቀን ወደ ተሸሸግበት ስፍራ ሂድ። በኤዜል ድንጋይም አጠገብ ቆይ። እኔም በዓላማ ላይ ወረውራለሁ ብዬ ሦስት ፍላጻዎችን ወደ አጠገቡ ወረውራለሁ። እንሆም ሂድ ፍላጻዎችን ፈልግ ብዬ ብላቴናውን እልከዋለሁ። ብላቴናውንም እንሆ ፍላጻው ካንተ ወደዚህ ነው ይዘው ወደ እኔና ያልሁት እንደሆነ ሕያው እግዚአብሔርን ለአንተ ደህንነት ነውና ምንም የለብህም ብላቴናውን ግን እነሆ ፍላጻው ካንተ ወዲያ ነው ላልሁት እንደሆነ እግዚአብሔር አሰናብቶሃልና መንገድህን ሂድ አንተና እኔም ስለተነጋገርነው እነሆ እግዚአብሔር ለዘላለም በመካከላችን ምስክር ነው ዳዊትም በሜዳው ተሸሸገ ንጉሱም እንደ ቀድሞ በግንቡ አጠገብ በዙፋኑ ላይ ተቀመጠ ዮናታንም ቆሞ ነበር፤ አብኔርም በሳኦል አጠገብ ተቀመጠ፤ የዳዊትም ስፍራ ባዶውን ነበር። ሳኦልም አንድ ነገር ሆኗል፣ ንጹሕም አይደለም፣ በእውነት ንጹሕ አይደለም ብሎ አስቧል፤ እና በዚያ ቀን ምንም አልተናገረም። ከመባቻም በኋላ በማግስቱ በሁለተኛው ቀን የዳዊት ስፍራ ባዶውን ነበረ። ሳኦልም ልጁን ዮናታንን የእሴይ ልጅ ትናንትና ወይም ዛሬ ግብር ሊበላ ያልመጣ ስለ ምን ነው? አለው። ዮናታንም ለሳውል፣ ዳዊት ወደ ቤቴልሔም ይሄድ ዘንድ አጽንቶ ለመነኝ። እርሱም ዘመዶቼ በከተማ ውስጥ መሥዋዕት አላቸውና ወንድሜም ጠርቶኛልና እባክህ አሰናብተኝ፣ አሁንም ባይኖችህ ሞገስ አግኝቼ እንደሆነ ሊድና ወንድሞቼ ልይ አለ። ስለዚህ ወደ ንጉሥ ሰደቅ አልመጣም ብሎ መለሰለት። የሳውልም ቁጣ በዮናታን ላይ ነደደና፣ አንተ የጠማማ ሴት ልጅ፣ የእሴይ ልጅ ለአንተ ማፈሪያ ለእናትም ምፍረተ ሥጋ ማፈሪያ እንደ መረትክ እኔ አላውቅምን የእሴይም ልጅ በምድር ላይ በሕይወት በሚኖርበት ዘመን ሁሉ አንተና መንግሥታት ትጸኑ አሁንም የሞት ልጅ ነውና ልክ አስመጣልኝ አለው። ዮናታንም ለአባቱ ለሳኦል ስለ ምን ይሞታል? ያደረገውስ ምንድን ነው? ብሎ መለሰለት። ሳኦልም ሊወጋው ጦሩን ወረወረበት። ዮናታንም አባቱ ዳዊትን ፈጽሞ ሊገለው እንደ ፈቀደ አወቀ። አባቱ ዳዊትን ስላሳፈረው ዮናታን ስለ ዳዊት አዝኗልና እጅግ ተቆጥቶ ከሰደቃው ተነሣ። በመባቻውም በሁለተኛ ቀን ግብር አልበላም። እንዲህም ሆነ በነጋው ዮናታን ከዳዊት ጋር ወደ ተቃጠረበት ቦታ ወደ ሜዳ ወጣ፣ ከእርሱም ጋር ታናሽ ብላቴና ነበረ። ብላቴናውም ሮጠህ የምወረውራቸውን ፍላጻዎች ፈልግልኝ አለው። ብላቴናውም በሮጠ ጊዜ ፍላጻውን ወደ ማዶ ወረወረው። ብላቴናውም ዮናታን ፍላጻውን ወደ ወረወረበት ስፍራ በመጣህ ጊዜ ዮናታን ፍላጻው ካንተ ወዲያ ነው ብሎ ወደ ብላቴናው ጮኸ። ዮናታንም ደግሞ ቶሎ ፍጠን አትቆይ ብሎ ወደ ብላቴናው ጮኸ። የዮናታንም ብላቴና ፍላጻዎቹን ሰብስቦ ወደ ጌታው መጣ። ዮናታንና ዳዊት ብቻ ነገሩን ያውቁ ነበር እንጂ ብላቴናው ምንም አያውቁም ነበር። ዮናታንም መሳሪያውን ለብላቴናው ሰጥቶ ወደ ከተማ ውሰድ አለው። ብላቴናውም በሄደ ጊዜ ዳዊት ከስፍራው በደቡብ አጠገብ ተነሳ፣ በምድርም ላይ በግንባሩ ተደፋ፣ ሦስት ጊዜም ለሰላምታ ሰገደ። እየተላቀሱም እርስ በርሳቸው ተሳሳሙ፣ ይልቁንም ዳዊት እጅግ አለቀሰ። ዮናታንም ዳዊትን በደና ሂድ፣ እነሆ እኛ ሁለታችን በኔና ባንተ በዘሬና በዘርህ መካከል ለዘላለም እግዚአብሔር ይሁን ብለን በእግዚአብሔር ስም ተማመለናልና አለው። ዳዊትም ተነስቶ ሄደ፣ ዮናታንም ወደ ከተማ ገባ።